ሻሎም በኢትዮጵያና ከኢትዮጵያ ውጭ የምትገኙ ኢትዮጵያውያኖች በሙሉ እንኳን ደስ ያላችሁ። ከዚህ በፊት እሮብ ምሽት ሲሰጥ የነበረው የዙም አገልግሎታችን አሁን ደግሞ በአዲስ መልክ ወደ ማክሰኞ ምሽት ከሶስት ሰዓት ጀምሮ እየተሰጠ ይገኛል። እግዚአብሔር ለምድራችን ቀብቶ ባስነሳው ሐዋርያው ዘላለም ተፈራ በመቂ ጌልጌላ የካናት መቅደስ ቤተክርስቲያን ይህ የዙም አገልግሎት እየተሰጠ ይገኛል። በዚህም የዙም አገልግሎት ላይ ለሁላችሁ ለእያንዳንዳችሁ፣ ለጥያቄያችሁ ለእስራታችሁ መልስ ታገኙበታላችሁ። ለእያንዳንዳችሁ ይጸለይላቸዋል። በዚህም ፕሮግራም ላይ ደግሞ እንዴት ነው መግባት የምችለው? እንዴት ነው መሳተፍ የምችለው ብላችሁ፣ የምትጠይቁ ሰዎች ከዚህ በታች ባለው ቁጥሮች ገብታችሁ የበረከቱ ተካፋይ እንድትሆኑ በአክብሮት እንጋብዛችኋለን። ሰላማችሁ ይብዛ። ሻሎም ሻሎም። ጅራቶ ተመጋላማ ነጋ ከራ